መልካም። በግጭቱ ወቅት እንግዲህ እንደሚያውቁት ከጦርነት ሕግ ውጭ የተፈጸሙ ጥፋቶች እንዳሉ ይታወቃል። የደረሱ ከበቂ በላይ የሚሆኑ ጥፋቶች፣ አቶ ጌታቸው እና ፌዴራል መንግስት፣ ደረስኩበት ባላቸው ልክ ተጠያቂ ያደረጋቸው የመከላከያ ሰራዊት አባላት እንዳሉ ይገልጻል። በህወሓትና በታጣቂው ዘንድስ ምንም ጥፋት አልጠፋም? እንደው ከዚሁ ጋር ተያይዞ የሚባለውን አንድ ላይ አድርገው እንዲመልሱልኝ ነው። የትግራይ ሴቶችን ታጣቂዎችን ጨምሮ የሚታገሉ ሴቶችም ነበሩ። እነሱን ጨምሮ ደጋግሞ የመድፈር የገደሉም የትግራይን አካባቢ ብቻ ሳይሆን ሌላውንም አካባቢ በከፍተኛ ደረጃ ዝርፊያ የፈጸሙ ቅድም እንደጠቀሱት አይነት ነገሮች አሉ ይባላል እና መጀመሪያ በዚህ ሀሳብ ይስማማሉ ወይ? እንደው ከዚሁ ጋር እያያይዘው ደግሞ ተጠያቂነትን ለማስፈን በእናንተስ በኩል ምን ተደረገ የሚለውን ይመልሱልኝ። አሁን ትልቅ ጥፋት ነው የተፈጸመው። የፌዴራል መንግስቱ ጥፋት የፈጸሙ ሰዎችን ቀጥቻለሁ ይላል። በአልሞገትም በዛ ጉዳይ መቀጣት ያለባቸው መቀጣት መቻል አለባቸው። እንደተባለው የጥፋት ፓርቲ ማስቀመጥ ተገቢ ባይሆንም በእኛ በኩል የተፈጸሙ ጥፋቶች ካሉ ይኖራሉ፣ መጠየቅ ባለብን ደረጃ መጠየቅ መቻል አለብን የሚል እምነት አለኝ። ታጣቂዎቻችንን በአንድ ወይም በሌላ ምክንያት ከግንባር ሸሸህ ብሎ የረሸነ ይኖራል፣ በዛ ደረጃ መጠየቅ መቻል አለበት። መከላከያ በገባባቸው አካባቢዎች የወሰዳቸው የውር ድንብር እርምጃዎች ካሉ አሉም መጠየቅ መቻል አለበት። ይሄ መከላከያ ሰራዊት ወይ መከላከያ ሰራዊት ጎን ተሰልፎ የመጣ ሌላ ኃይል የፈጸሟቸው ሁሉም በደሎች ወይ የትግራይ ታጣቂዎች ሌሎች አካባቢዎች ሄዶ የፈጸሟቸው በደሎች ኦፕን ሆነን መነጋገር መቻል አለብን። አንዱ ሌላው ብቻ ሌላው ብቻ ተጠያቂ ያደረገ የሚቀጥልበት ሁኔታ መኖር መቻል ያለበት። እዚህ ውስጥ ግን ትግራይ ሴቶች ላይ የደረሰው መከራ ግን መቼም ቢሆን በምንም መልኩ ልታካክሰው በጣም የሚከብድ ነው። እንግዲህ የትግራይ ሴቶች የሚደርስባቸው መከራ አንደኛ ልጆቻቸው ወይ በትጥቁም በትጥቅ ትግሉ ምክንያት ወይ በሌሎች ኮላተራል ዳሜጅ ሆነው የሚጠፉባቸው ናቸው። ባሎቻቸው የሚጎዱባቸው ናቸው። እነሱ እንደ ሴቶች ተፈጥሮ የሰጣቸው ጸጋ ጸጋ መሆን ቀርቶ ርግማን ሆኖ የሚደፈሩበት ሁኔታ በስፋት ታይቷል። እነዚህ ውስጥ ማን ምን አጠፋ ምናምን የሚለው ያው እንደተባለው ነው። ለምሳሌ እኔ ምናልባት አንድ ሁለት ቀን ገልጬ ይሆናል። እስካሁን ገልጨው አላቅም ነበር። እሺ እኛ ጊዜ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሽዋል ቫዮለንስ ጥፋቶች፣ በአስር ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ሲናደርግ ሰባ ስድስት ፐርሰንቱን የኤርትራ ሰራዊት ፈጽሞታል ነው። ምክንያቱም የኤርትራ ሰራዊት እንደ እንትን እንግዲህ 76%ቱን ኤርትራ ሲፈጸመው 20 24%ቱን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ ነው። ስለዚህ ፌዴራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተነጋግዞ የሚመጣ ስለሆነ ትግራይ የፈጸሟቸው በደሎች ከማጣራት አንፃር የሚሰራውን ስራ ይስራ ብለን 76%ቱን ጥፋት የፈጸመው ኃይል እኔ አንድ ነገር እነግርሃለሁ። መጀመሪያ ያው ትግራይ መጀመሪያ አካባቢ ጦርነቱ እንደተከፈተ ከሶስት ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱን ተበትኖ እኛም ተበትለን ገጠር መመንገባባቸው አካባቢዎች፣ አዶዋ አካባቢ አዲ ቆሮ የሚባል ቦታ አለ። ብላክቦርድ ተሰባብሮታል፣ ግን ምንም የሚል ተጽፎ ታያለህ በትግርኛ 30 ዓመት ወደኋላ ኋላ መልሳችሁናል፣ 40 ዓመት ወደኋላ ኋላ እንመልሳችኋለን ይላል። የተደራጀ እንቅስቃሴ እንደነበረ በየቦታው በየቦታውስ ስማችን የሚመለከት የሚጻፉ አንዳንድ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር። ሶ የትግራይን ሰው እንደ ሰሜ የማዋረድ ፍላጎት የነበረው አካሄድ እንደነበረ መታወቅ መቻል አለበት። ስለዚህ ይህንን 24 ፐርሰንት የፈጸሙት ኃይሎችም መጠየቅ መቻል አለባቸው። በይፋ ግን 76 ፐርሰንቱን ይሄን የምገልጽልህ 24ና 76 ነው የማወዳደር ጉዳይ አለ። እውነት ነው በትግራይ ሴቶች ላይ የተፈጸመው በደል እውነት ነው ብቻ ሳይሆን በደንብ አይናች አፍጥጠን ልናየው የሚገባ ከዚህ እውነታ ጋር ሳትታረቅ ደግሞ ሌላ ነገር ማልባበስ እንደተባለው ግን በኤርትራ ሰራዊት ወገን ቢያንስ ባረግ ነው ጥራት ያረጋገጥ ነው ዴልቤረት የሆነ ሲስተማቲክ የሆነ የትግራይን ሰው የማንበርከክ የትግራይን ሴቶች ቅስም መስበር እንቅስቃሴ ግን ይደረግ እንደነበረ ያው ማለት፣ የመከላከያ ሰራዊት አባል ሆኖ የፋኖ አባል ሆኖ ወጣቶችን በሰመሪ ላይ የጨፈጨፈ ሰው የለም ማለት አይደለም። እሱም በሚጠይቅበት ደረጃ መጠየቅ ይመታል። ልጃገረዶች የደፈረ ሴቶች የደፈረ ባለትዳሮች፣ ወዘተ የለም ማለት አይደለም። እሱም በተጠያቂነቱ ልክ መጠየቅ ይቻላል። የህወሓት ታጣቂም ወይም በህወሓት ታጣቂ መጠየቅ ያለበት እኔ አሁን እያልኩ ያለሁት ይሄ በደል አልተፈጸመም አይደለም። ቀጥም እንኳን አልኩ አሁን ለምሳሌ ወገኖች አሉበት ወይ ፈጸመው ባይ ዘ ወይ በእኛ በኩል እኔ አንድ ነገር ልንገርህ፣ ብዙ ጊዜ የትግራይ ሰራዊት ከፍተኛ አመራሮች ከተወሰኑ ሌቦች በስተቀር ስርዓት ለማክበር ጥረት የሚያደርጉ ናቸው። ይሄ መታወቅም ይችላል። ስርዓት ለማክበር በሚያደርጉ ጥረት አማራ ክልል ይሁን አፋር ክልል ላይ መድፈር የመድፈር ወንጀል የፈጸሙ ሰዎችን እርምጃ የወሰዱ አውቃለሁ። የሰራዊት አመራሮች እርምጃ የወሰዱ ሰመሪሌ እርምጃ መውሰድ ነው ትክክል የሚሆነው ወይስ ለፍትህ ማቅረብ የሚለው የተለየ ጉዳይ ሆኖ በኔ አንደርስታንዲንግ እንደዚህ አይነት በደል ሲፈጽሙ እርምጃ የተወሰድባቸው ታጋዮች እንዳሉ አቃለሁ። ያ ማለት ባወቅኩት ልክ ብቻ አልቋል ማለት አይደለም። ለዚህ ጥፋቱም ካሉ መመርመር መቻል፣ ተጠያቂዎች ለመሆን ዝግጁ መሆን መቻል አለበት። እንዳልኩት ከዘረፋና ከዘረፋ ውጪ ከበቀል ስሜት ውጪ ሌላ እምነት የሌላቸው የተወሰኑ ውሱን ቁጥር ያላቸው የሰራዊት አመራሮች አሉ። የራሳችንም ታጋዮች ሳይቀር እነሱ ዘጠና ኪሎ ሜትር ርቀት ላይ ሆኖ የሚመሩት ጦርነት ከአቅማቸው በላይ ሆኖባቸው ያፈገፈጉ ሰዎችን ሳይቀር የሚረሽኑ ሰዎች አሉ። ይህንን በእርግጠኛ የሆነ ነገር አለ። ይህን ነገር የፈጸሙ ሰዎች እንዳሉ የማውቀውን ያክል በደል ሲፈጸም ደግሞ እርምጃ የወሰዱ ደግሞ ሌሎች አመራሮች አሉ። ሰው ሁሉንም በአንድ ቦክስ ውስጥ በአንድ ሳጥን ውስጥ ማስቀመጥ መጠየቅ ግን ሬዲ መሆን መቻል አለበት። አልተፈጸመም ብዬ መከራከር ጥፋት ነው። ስለዚህ እኔ በማቀው ልክ የትግራይ ሴቶች ላይ የደረሰው መከራ በጣም ግዙፍ ነው። እንዳልኩት ያቀረብኩልህ ስታቲስቲክስ ተራ ስታቲስቲክስ አይደለም፣ እውነት ነው። ስማቸው የሚታወቁ ሴቶች ሰፈር ያደርጉት ነው፣ ግን ስማቸው የሚታወቁ አዛዦች ወስነውት የተደረገ ነው፣ በወሳኝ መልኩ እንዳልኩህ አሁን የኤርትራ ሰራዊት ወገናችን ነው ብሎ የሚፎክሩ ሰዎች ይሰማሉ እኔ እንዲህ ቢያንስ ንስሐ ይገባል ጥፋቱን ይቀበል መጀመሪያ ከመከላከያ ሀይል ጋር መከላከያ ትግራይ ውስጥ እንዲሰፍር ተስማምተን መጥተናል በፕሪቶሪያ ስምምነት መሰረት ከፌዴራል መንግስቱ ጋር ያሉ ጥፋቶች ለመመርመር እርምጃ ለመውሰድ ሬዲ ነን ለተጠያቂነት እናረጋግጥ ብለን ኮፈርመናል ስለዚህ በፈረምነው ልክ ተጠያቂነት አረጋግጠናል ወይ መታየት ያለበት ጉዳይ ነው ከተጠያቂነት ጋር ብቻ ሳይሆን ሲስተማቲክ በሆነ መንገድ ህዝብ እንደ ህዝብ እንዲመረከክ ህዝብ እንደ ህዝብ እንዲጠፋ፣ በተለይ ደግሞ ጾታዊ ጥቃትን እንደ ጦር መሳሪያ ከመጠቀም አንጻር የተደራጀ ስራ የሰራ ኃይል ወገኔ ነው ብዬ የምንቀሳቀስ ምክንያት ሊኖራቸው፣ ይህንን በደንብ ግምት ውስጥ ማስገባት ተገቢ ነው። የተጠያቂነቱ ትግራይ ውስጥ የተፈጠረው በደል ሌሎች አካባቢዎች በተፈጸመ በደል ምክንያት ሊደበዝዝ የማይገባም። ትግራይ ውስጥ በደል ስለተፈጸመ ብዙ በደል ስለተፈጸመ ደግሞ ሌሎች አካባቢዎች ምንም አይነት በደል አልተፈጸመም ተብሎ መወሰድ የለበት። በጣም አሪፍ። እርስዎ እንግዲህ አቶ ጌታቸው በተደጋጋሚ ሲሉ የሚደመጡት ነገር አለ በወርቅ ዘረፋ፣ በሰው ንግድ፣ ኬላው ጥሮ መዝረፍ፣ በመሬት ወረራ ወዘተ ላይ የተሰማሩ ዋና ዋና የታጣቂና የፖለቲካ አመራሮች እንዳሉና ይህም የሰላም ጠንቅ እንደሆነ በግልጽ ወጥተው ደፍረው የተናገሩበት ወቅት አለ። ይህ እንደተጠበቀ ሆነው፣ ሁለት ጥያቄዎች ግን ይነሳሉ። አንደኛው በቂ ጥናትና ማስረጃ ካለ ህዝቡ በስም እንዲያውቃቸው ለምን አልተደረገም የሚል አንዱ ነው። ከዚህ ሌላ ደግሞ ለምን በህግ አልተጠየቁም? እንደዚህ የሚታወቁ ከሆነ ይህን ያህል አምርረው የሚቃወሙት ነገር እንደሆነ በተደጋጋሚ ገልጸዋልና እዚህ አካባቢ ያለው ነገር ምንድን ነው? ቅድም ያልኩ ፕሮቴክቲቭ ስቱፒዲቲ ፖለቲከኞቹን ያጠቃ፣ እንደኔ አይነቱን የበደለው አካል የነበረ በጦርነት ወቅት ግን የተፈጠረውን ጥፋት በሰላም ስምምነት ማክተም አለበት ብቻ ሳይሆን የትግራይ ህዝብ ካሁን በኋላ ተገዶ ካልሆነ በስተቀር ፈልጎ ወይ በአንድ ወይም በሌላ መልኩ በፖለቲካ አመራር ሰበብ የሚሆን በሌላ ምክንያት ጦርነት መግባት የለበትም የሚል እምነት ያለኝም ሰው ጭምር እንደዚህ አይነት ወንጀሎች እየተፈጸሙ አንድነታችን ጥንካሬ ነው ብለን ስለምናምን የመደበቅ ቅድም ያልኩ ፕሮቴክት ስቱፒዲቲ አባዜ ሁላችንም ነበረብን። አንድነት ኃይል ነው ይባላል። አንድነት ሁልጊዜ ኃይል እንደማይሆን የምታውቀው ከሰል አንድ ቦታ ላይ ካስቀመጥካቸው በተጠጋጉ ቁጥር አቅማቸው ነው ቢዳከመው ሶ እሳት ፍም ባስጠጋኸው ቁጥር አንዱ አንዱ ነው የሚያጠፋው ስለዚህ ሁልጊዜ አንድነት ኃይል አይደለም የትግራይ ህዝብ ከቁጥሩ በላይ አቅም እንዲኖረው ያደረገ ተደራጅቶ የመንቀሳቀስ ባህል ያለው ህዝብ ነው ይህንን የመንቀሳቀስ ባህል ለግል ጥቅማቸው ሊጠቀሙ የሚፈልጉበት ኃይሎች ካሉ ግን እነዚህን ከማስወገድ ውጪ የትግራይ ህዝብ አንድነት ጥንካሬ ሆኖ ሊቀጥል አይችልም ስለዚህ ከዚህ አንጻር ይሄ አንድነት በሚል ተረት ረዥም ጊዜ ተቃቅፎ የመቀጠል ልክ እንደ ከሰል እርስ በእርስ የምትጠፋበትን ሂደት የማስቀጠል ሂደት አካል ነበርኩ። አንድ ምሳሌ ነገር አለ። ወርቅ ንግድ፣ በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ጦርነት ውስጥ በአንድ ወይም በሌላ መልኩ እኔ የማምንበት ሬዚስታንስ ነው ያካሄድኩት፣ የማምንበት ትግል ነው ያካሄድኩት ብዬ ነው የማምነው። በዛ በማምንበት ትግል ውስጥ የትግራይ ሕዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም ሊቀንስ አይችልም። ግን ደግሞ ገና ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይህንን አቃለን ሲዋሹ በጣም ነው የሚገርሙኝ። እኔ እስካሁን እስካሁን የዋሸሁት ይበቃኛል። እስካሁን የታገስኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው ንብረት ነው የሚለው አውርደናል፣ አውርዱ የታፍንና። እንግዲህ አላማው የኤርትራን ሰራዊት እናፍርሰው የሚል ነበር። በእኛ በኩል ኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው። ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምሬያለሁ ብሎ ይህን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው። ስለዚህ ደሃ ልጅ ወጥሮ ሊዋጋ ይገደላል ማለት ነው። ከያዝክ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች አሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም 4000 ዶላር እንዲያስገባ ተደርጎ፣ ሰው 20 ሰው ካፈንክ 80 ሺህ ዶላር ታስገባለህ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራ አይነት ጀመር መጨረሻ ወደ ትግራይ ተወላጆች ዞር ይህን አመራር የሚሰጡ ከፍተኛ አመራሮች አሉ። ይህን አጥንተን ለህግ እንዲቀርብ ሁለት አመት ሆኖታል። አሁን እሱን መጣል መጣበታል ነው። ይህንን የሚመራ የመረጃ መመሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ይህንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው። የጸጥታ አመራሮች ናቸው። የጸጥታ አመራር በባህሪው ጥፋት ያጠፋም ያላጠፋም የመተጋገዝ ባህሪ ያላቸው ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው እሰዋለሁ ያለ ያለም የሚፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት እና ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያወቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርገው ሲሉት እንደገና ሌላ መስዋዕትነት ይህን ወጣት ሊዳርጉ ሲንቀሳቀሱ ማለት እና ኃይለ ስላሴ የተዘረፈ ብር ነው ነግረ ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ሕዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግንነት ስም ነው። እነዚህ ሰዎች እንግዲህ እንዳልኩ ነው። ከልባቸው ሕዝባቸውን ማገልገል የሚፈልጉ መኮንኖች አሉ፣ ከልባቸው ሰላም የሚፈልጉ። ስለዚህ እነ ምግበና ኃይለስላሴ በወንጀል ተነክረው በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ፣ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲፈት እንዲያልቅ አይፈልጉም።